ዶክተር ዛኪር እንደምናመሸህ እንዲሁም እዚህ የተገኛችሁ በሙሉ ምንም ነገር ከማለቴ በፊት እንዲሁም ከመጠየቄ በፊት ጥያቄ የማንንም ሃይማኖት ለመንካት ወይም ለማዋረድ የታሰበ እንዳልሆነ መንገር እፈልጋለሁ። ገና ወጣት እንደመሆኑ ጥያቄን ከክፋት እንዳልሆነ እንድትረዱኝ ይላለሁ። ጥያቄ እንደሰማሁት እንዲሁም እንደማውቀው እንዳየሁትም ከሆነ ኢስላም በጣዖት አምልኮ እንደማያምን ነው። ስለዚህ ማወቅ የፈለግኩት ጣዖት አምልኮ የተከለከለበት ምክንያት ምንድን ነው? ይህ የመጀመሪያ ጥያቄ ነው። ወንድሜ የጠየቀው ጥያቄ እንደሚያውቀው ከሆነ እስልምና በጣዖት አምልኮ አያምንም። ለምንድን ነው ኢስላም በጣዖት አምልኮ የማያምነው? ኢስላም በጣዖት አምልኮ የማያምንበት ምክንያት ምክንያቱም ስለተከለከለ ነው። አንደኛ ለፈጣሪ ጣዖትን መስራት አትችልም። ለፈጣሪ ጣዖትን ከሰራህ አዋረድከው ማለት ነው። ፈጣሪን አስበው ጣዖት ሰራህና፣ ወደቀበት፣ ጣዖቱ ወደቀ፣ ምን ይፈጠራል? ጣዖቱ ይሰበራል። ጣዖቱ ራሱን ማዳን ካልቻለ እንዴት ነው እኔ ሊያደነኝ የሚችለው? ግን እኮ ግን የኔ ሀሳብ የነበረው የፈጣሪ ጣዖት አለ ስል እውነተኛውም ፈጣሪ ጣዖት አደረግኩት ሰራሁት ሳይሆን፣ እኔ ጸሎት ሳደርግ ትኩረት እንዳደርግ የሚረዳኝ ከሆነ ወደ ፈጣሪ እንድቃረብ ትኩረቴን ለመጨመር በደንብ የሚረዳኝ ከሆነ የምጸለውም ለእርሱ ከሆነ ይህ ነገር ልክ ነው ብለህ አታስብም? ወንድም ያለው ጣዖትን መጠቀም ለፈጣሪ ለመጸለይ ማተኮር ላይ የሚረዳይ ከሆነ ይህ ጥሩ አይደለም ወይ? ግን እኮ ፈጣሪ ለእኔ ጣዖትን አትስሩ ብሏል። እንደዛም ሆኖ እንዳተኩር ይረዳኛል። ልክ ነው ወይ አይደለም? ፈጣሪን ከወደድከው ትእዛዙን ታከብራለህ ወይስ አታከብርም? ፈጣሪን የምትወዱ ከሆነ እሱ ማክበር ይኖርብሃል። አንድ ድርጅት ውስጥ እየሰራ ነው ብለን እናስብ። እናም አለቃ ይህንን ነግረዋል። በሰዓት መገኘት አለብህ ልክ አራት ሰዓት ላይ ሲል፣ በዚህ ሰዓት መገኘት አለብህ ሲል፣ አንተ ግን አይ አምስት ሰዓት ላይ ከመጣው በደንብ ተኝቼ ስለመጣ በደንብ እሰራለሁ ብትል ይሄ ልክ ነው ወይስ አይደለም? ይሄ ልክ አይደለም። የተወሰኑ ሰራተኞች አራት ሰዓት፣ ሌሎቹ አምስት ሰዓት፣ ቀሪዎቹ ስድስት ሰዓት ሊመጡ ነው። ሁሉም የራሱ ምክንያት እያቀረበ አንዳንዶቹ ስምንት ሰዓት ሊመጡም ይችላሉ። በዚህ መንገድ ድርጅቱ በትክክል የሚሰራ ይመስልሃል? አይ አለቃዬን በጣም ወደዋለሁ። አለቃህም አራት ሰዓት ላይ ስራ ቦታ ተገኝ ብለዋል። አለቃህን ካልወደድ ከ አምስት ሰዓት አርፍ ደ ትመጣለህ ምናልባት አቴንዳንስ ላይ ስለ ያጭበርብረህ አራት ሰዓት ላይ ልትሞላ ትችላለህ። ይህ ደግሞ አጭበርባሪነት ነው። ስለዚህ ፈጣሪ ግልጽ በሆነ መልኩ አስቀምጦልሃል ቁርአን ላይ ጣዖትን ማምለክ የተከለከለ ነው። የህንዱ ሃይማኖት መጽሐፍ ላይም ሳይቀር ተጠቅሷል። ግልጽ በሆነ መልኩ እንደጠቀስኩት ፓኒሻድ ምዕራፍ 4 አንቀጽ 19 እንዲሁም የጅሩድዌድ ምዕራፍ 32 አንቀጽ 3 ላይ ፈጣሪ ፕረቲማ የለውም ይላል። ማለትም ምንም አይነት ምስል የለውም፣ ፎቶግራፍ የለውም፣ ስዕል የለውም፣ ጣዖት የለውም፣ በእጅ የተቀረጸ ምስል የለውም፣ ሀውልትም የለውም። ስለዚህ ፈጣሪ ራሱ ይህ ሁሉ ነገር እንደሌለው እየነገረ አንተ ግን አይ ለማተኮር ለማተኩር ጣዖት ያስፈልገኛል እያልክ ነው። ይህን ያለው ማን ነው? የህንዱ ምሁራን ናቸው። የህንዱ ምሁራኖች ፓንዳት ይባላሉ። ስታናግራቸው ጣዖትን ማምለክ ልክ እንዳልሆነ በግልጽ ተጠቅሷል ስትላቸው ምን ይለሃል? አይደለም ገና ለሃይማኖት ጀማሪ ስትሆን ታችኛው ደረጃ ላይ ስትሆን ጣዖት ያስፈልግሃል፣ ትኩረት ለማድረግ ከፍተኛው ደረጃ ላይ ስትደርስ ጣዖት የሚባል ነገር አያስፈልግህም። ስለዚህ እኔ እንዲህ ላቸዋለሁ፣ ሙስሊሞች ከፍተኛ ደረጃ ላይ ያሉ ናቸው እላቸዋለሁ

እኔን የሚረዳኝ ከሆነ በየትኛውም መንገድ እኔን የሚረዳኝ ከሆነ ፈጣሪ ለምን አታደርጉ ይለናል። ምክንያቱም የፈጣሪን ክብር ስለሚያጎድፍ ነው። እየጠየቅኩ ኮ ነው። አለቃ አራት ሰዓት ና ብለዋል። አንተ ግን አምስት ሰዓት በመጣን የሚሻል በደንብ እንሰራ ብትለው አለቃ ምን ይልሃል? አንተን የሚረዳ ከሆነ ድርጅቱን ለቀወጣ ሌላ ስራ ፈልግ ነው የሚል። ምክንያቱም አንድ ሰዓት አንዱ ሰው አራት ሰዓት ይመጣል፣ ሌላው አምስት ሰዓት ይመጣል፣ አንዱ ስድስት ሰዓት ይመጣል። አስቡ ተቀጣሪ ሆነ እኔ የሚመቸኝ ስድስት ሰዓት በመጣ ነው ስትለው አለቃ አንተን ለማስደሰት ነው ስትለው አለቃ ይቀበለዋል በየቀኑ አለቀይ ጥሩ ነው ወይም ደግሞ ተስቢ ብታደርግ ተስቢ እንደሆነ ታውቃለህ ሩዝሪ ታውቃለህ አለቀይ በጎኑ ብትል ሌላኛው ተቀጣሪ ስድስት ሰዓት ይመጣና አለቀይ በጣም ጥሩ ነው አለቀይ በጣም ጥሩ ነው ቢል አለቀ የሚለው እኔ ማሞጋገሱን ተሆና ተወና በሰዓትና ስራህን ስራ ነው የሚለ። ስለዚህ ፈጣሪ በህንዱ የሃይማኖት መጽሐፍ፣ በክርስትና የሃይማኖት መጽሐፍ፣ በእስልምና የሃይማኖት መጽሐፍ ላይ ጣውቱን አትስሩ ይላል። ፈጣሪን እያዋረድከን ያለኸው ፈጣሪ በጣም ሀያል ነው። አንተ ጣዖት ስትሰራ አስበው። በሱ ላይ ማን ነው ጣዖትን የሚሰራው? የሰው ልጅ ነው። ስለዚህ ፈጣሪ የሚለን እኔ የሰው ልጆችን ፈጠርኩኝ፣ አሁን ደግሞ እነርሱ እኔ ለመፍጠር ይሞክራሉ። ምን አይነት እርባና ቢስነት ነ! ግን ፈጣሪ ጣዖትን አትጠቀሙ ካለህ መጠቀም የለብህም። ጣዖትን ስንሰራ ፈጣሪን እየሰራ ነው አይደለም? እና ደግሞ እያዋረድ ነው ነውም ብዬ አላስብም። ጣዖትን ስንሰራ ነገሩ የእሱን ቅርጽ ሲሰራ የሆነ ነገር አብሮ እንዳለ ታስባለ። ባይኖርም እንኳን አብሮ፣ ቬዳስ መጽሐፋችሁ ላይ ይሄ ነገር ነው የተጻፈው። እኔ የሂንዱ ተከታይ አይደለሁም፣ ስለዚህ በቬዳስ አላምንም። እና ምንድነህ? ክርስቲያን ነህ? አይ ጄን ነኝ። ጄን ጄን በፈጣሪ ያምናል? አዎ ያምናል። ስለ ጀኒዝም ታውቃለህ? ፈጣሪያችሁ ማነው ንገረኝ እስኪ። ታላቁ ማሃቪራ ነው እርሱ ትሪታን ጋር እንጂ ፈጣሪ አይደለም። ስለ ጀኒዝም አታውቅም አንተ። ሙሉ ለሙሉ ስለ ለምነቱ ላላውቅ እችላለሁ። ጀኒዝም በፈጣሪ የማያምን ሃይማኖት ነው። ጀኒዝም በፈጣሪ መኖር የማያምን ሃይማኖት ነው። ሂንዱስምና ጀኒዝምን እየቀላቀልክ ነው ያለው ሂንዱ እንዳልሆነ ኩኮ ተናግሬ ያለው ሂንዱ እንዳልሆነ ካውቃለው። ነገር ግን ጀነይ ካልክና ማሃቪር ፈጣሪ ነው ካልክ የጀን መጽሐፍ የትኛው ቦታ ላይ ነው የተጠቀሰው ማሃቪር ፈጣሪ እንደሆነ? እሱ ጻድቅ ነው ፈጣሪ አይደለም። አዎ እሱ ነው። እሱ ፈጣሪ አይደለም። እሱንና ሌሎችን ጻድቆችን እናመልካለን፣ ግን እርሱ ፈጣሪ አይደለም። ማህቢር አምልኩ ብሎ ተናግሯል። እኔ እንጃ። እንኳን ይህንን አታውቅም። ለዛ ነው የምነግርህ። ማህቤር ምን እንዳለ አታውቅም። ነገር ግን ማህቤር ጻድቅ ነው ትላለህ። ማህቤር ምን እንዳለ ማወቅ እንደ አማኛ አንተ ግዴታ አይደለም። ያው ልክ ነው እሱማ። ስለዚህ ምክንያት አይደለህም ማለት ነው። አንድ ድርጅት ስትቀጠር ደንብና መተግበሪያውን አታከብርም? አከብራለሁ። ጃኒዝም በፈጣሪ የማያምን ሃይማኖት ነው። እነርሱ የሚያምኑት በመወለድ ከዛ በመሞት እንደገና በመወለድ በመሞት ነው። ሞት ውልደት፣ ሞት ውልደት በሚል ነው። ከዚህ ውደት ውስጥ መጥፎም ጥሩ ማስተዋጽኦ የማይኖራችሁ ሰዓት ላይ ስደርሱ ኒርቫና ታገኛላችሁ። ሙክሻ ይባላል። 24 ሰዎች አሉ ሙክሻ ላይ የደረሱ። በጃኒዝም እምነት ማሃቪር ከነዚህ 24ኛው ሰው ነው። አዎ 24ኛው ነው። እሱ እንጂ ፈጣሪ አይደለም። አዎ። ስለዚህ ስለ ማሃቪርም ሆነ ስለ ጃኒዝም አታውቅም። ታዲያ አሁን ስለ ጃኒዝም እንዴት ልናወራ እንችላለን? እኔ እዚህ ጋር እያወራ ያለሁት ማለት ጥያቄ የነበረው ጣዖትን አምልኮ አንተ ያልከኝ ቁርአን ላይ ስለተጠቀሰ ጣዖትን ማምለክ ስለተከለከለ ቁርአን ላይ ተጠቅሷል ስላለኝ ቁርአን ላይ ተጠቅሷል መጽሐፍ ቅዱስ ላይ ተጠቅሷል አይ ቁርአን ላይ ተጠቅሷል መጽሐፍ ቅዱስ ላይ ተጠቅሷል ሂንዱ ላይ ተጠቅሷል ጣዖት ማምለክ እንደተከለከለ ስለዚህ ይሄን ፍልስፍና ኬት ነው ያመጣኸው እኔ የእኔ ጥያቄ ሀሳብ ቁርአን የፈጣሪ ቃል ቢሆን ነው ጣዖትን ማምለክ ልክ የማይሆነው የክርክር ሀሳብ ባነሳ መሰረተ ቢስ ሊሆን ይችላል። መነሻዬ ግን ቁርአን የፈጣሪ ቃል አይደለም ብንል ከዚህ ውጭ ሆነን ጣዖትን ማምለክ ልክ ለምን እንዳልሆነ ልታስረዳ ትችላለህ? በጣም ጥሩ። ስለዚህ የፈጣሪ ቃል የቱ ነው? ቁርአን የፈጣሪ ቃል ካልሆነ የቱ ነው የፈጣሪ ቃል? እሱን አላውቅም። ለዛም ነው የጠየቅኩ። ይህን ማታውቅ ከሆነ ነው ያውቃለሁ። ስለዚህ ተከተለኝ። የማታውቅ ከሆነ መምህርን ትጠይቃለህ። እንዴ መምህር፣ ሁለት ሲደመር ሁለት አራት አይደለም ልትሎ ትችላለህ። ታዲያ ስንት ነው ሲልህ አላውቅም እያልክ ኮ ነው። ግን መልሱ ካላሳመነኝስ? ካላሳመነህ፣ ቅድ የሰጠትን መልስ ሰምተሃል። ቪዲዮቼን አይተሃል? አይ ለመጀመሪያ ጊዜ ነው እዚህ ስገኝ። አንድ አማኝ ላልሆነ ሰው ቀደም ብሎ የሰጠትን መልስ አይተሃል? ስለ ሳይንስ። አይ በዛ ሰዓት ምናልባት አልነበርክ ይሆናል እሺ በሰዓቱ ካልነበርክ ከካንተ የምጠይቀው ነገር ምንድን ነው? ቁርአን የፈጣሪ ቃል ነውን የሚል ቪዲዮ አድርሱ እንድታይ ይፈልጋለሁ። ትደግምልኛለህ? እርሱን፣ ቁርአን የፈጣሪ ቃል ነውን የሚል ነው። እናም ኢንሻአላህ በቅልቦና ካዳመጥከው፣ ኢንሻአላህ ቁርአን የፈጣሪ ቃል መሆኑን ትቀበላለህ። አንድ ፈጣሪ እንዳለ ታምናለህ፣ ምንም አይነት ጣዖት የሌለው። እናም ኢንሻአላህ ትቀበለዋለህ። ስለዚህ ሂድና ቪዲዮን ተመልከት። በዲቪዲ የተዘጋጀ ነው። እናም ጥያቄ ካለ ኢንሻላህ ከዛ በኋላ ዛኪር አት አይ አር ዶት ኔት የሚል ኢሜል አለ ዛሬ ልትልክልኝ ይችላል።